አገራችን አንድ መኪና ለመግዛት ያለውን የአቅም ችግር ለሚያውቅ እኚህ ሰው ያላቸውን መኪኖች ብዛት ሲመለከት መገረሙ አይቀርም። ለነገሩ መኪና ብርቅ ከሆነባት ኢትዮጵያ አይደለም ከየትም የዓለም ክፍል የእሳቸውን የመኪኖች ስብስብ የጎበኙ ሁሉ በገረም አፋቸውን ከፍተው ነው የሚቀሩት። 6.5 ቢሊዮን የዓለም ሕዝብ በእግሩ በሚኳትንባት በዚህችው ምድራችን ላይ እኚህ ሰው በቤታቸው ያቆሟቸውን መኪኖች በእያንዳንዱ ቀን አንዳንድ መኪና ልንዳ ቢሉ እንኳ ያላ ያላቸውን መኪኖች ነድተው ለመጨረስ በትንሹ 19 ዓመት ይፈጅባቸዋል። ብታምኑም ባታምኑም ባለ ሁለት ፎቅ ከሆኑ መኪኖች እስከ ውሃ ላይ ጀልባ፣ መሬት ላይ መኪና እስከሚሆኑት ድረስ እኛ ኢትዮጵያውያን ቦንድ ገዝተን ተረባርበን በሠራ ነው የሕዳሴ ግድብ ዋጋ ከዓለም ዙሪያም ቅንጡ መኪኖችን ገዝተው በመኖሪያ ቤታቸው ሰብስበዋል።